አብርሽና ኤፍሬም ማለት ነው። በመጀመሪያ ደረጃ እናንተ ማን ነበርኩኝ ማነኝ እኔ ብላችሁ ማሰብ እግድ ይላችኋል። ሲቀጥል ደግሞ የሁሉም ሰው ጥያቄ ለምንድን ነው አብርሽ ቁርጥ ያለ ቁርጥ ነግሯት ወደ ትዳሩ ወደ ሩታ ማይመለሰው የምትሉ ብዙም በኮሜንት እኔንም በውስጥ መስመር እና በጉሩብም እየጠየቃችሁ ነው። ይሄ ነገር አብርሽ የማይነገርበት ነገር የራሱ የሆነ ምክንያት አለው ማለት ነው። ምክንያቱ ምንድን ነው? ሁለት ዓመት በሙሉ ሩታ ከመጣች ጀምሮ ሕዝቡን እየዋሸ ሩታንም እየዋሸ ነጺንም እየዋሸ እየኖረ ነበረ ማለት ነው። ያንን ውሸቱ ደግሞ ነጺ በትክክል አድርጋ ከነመረጃ አላት ማለት ነው። ያንን ነገር ስላለ ያንን ነገር ታወጣብኛለች በማለት ከሷ ቂጥቂጥ መቼም አይላቀቅም ማለት ነው። እና ይሄንን ምስጢር ባይኖረው ወደ ትዳሩ ይመለሳል ብዬ አስባለሁ ማለት ነው። ሲቀጥል እኔ ከአብርሽ እንደዚህ አይነት ነገር እጠብቃለሁ ሰማለሁ ብዬ አንድም ቀን ሞር እንኳን አብርሽ የሆነ ነገር ሲባል እኔ ለአብርሽ እንደዚህ አይደለም እኔ ሞቼ መሰክርላት ነበረ ምለው ማለት ነው። ግን እኔ ራሴ በራሴ አዝኛለሁ ማለት ነው። ሲቀጥል አንድ ነገር ልንገራችሁ ስለ ሩታ ማለት ነው። ኤፍሬም አብርሽ፣ በተለይ ደግሞ ኤፍሬም እኔ ኤፍሬም እስከዛሬ አንድ ቀን ቪዲዮ ሰርች ይበታል። አቀን ባለፈ ሰርች ይበታለው ባለፈም ደግሞ ስሰራበት እሱን ስከራከር አንድ ቀን ላጠፋው ጥፋት ለምን ይዘቀዘቃል? ለምን ይሰደባል? እስከዛሬ ከሩታ ነበረ ብዬ ነበር የምሰራው ነገር ግን የእናንተ ስራ አሁን ነው የገባኝ ማለት ነው። ስራቱ ስለገባኝ አንተም ደግሞ ኤፍሬም መናገር ወይም ደግሞ የምታጠፋው ነገር ተመለስ ማለት ግድ ይለኛል ማለት ነው። እና ኤፍሬም በጣም ድንበር አልፈሃል ማለት ነው። መጀመሪያ ራስህን መሆን አስብ ትላንትና እኔ ማን ነበርኩኝ? በማን ደረጃ ነው ይህንን ደረጃ የደረስኩት? ብላ አስብ ማለት ነው። ሲቀጥል ስለ ሩታ አንድ ነገር ልንገራቸው ና ማለት ነው። ሁሌም ስለ ሩታ አንድ በደካማ ጎኗን እየገባችሁ ማለት ነው የምታወሩ ሰዎች አይዲያ ብትቀይሩ በጣም ደስ ይለኛል ማለት ነው። ትናንትና ተናግራለች እሷ እሷ የመሰላት ነው እንጂ ያስደሰታት ነገር ነው እንጂ ዛሬ ለዩቱበር ወይም ለሕዝብ ብላ አይደለም የምትኖረው። እሱም ደካማ ጎኗ ምንድን ነው ሁሌ ማለት ነው ለቤተሰቧ ለቤተሰቧ ክብር የላትም ክብር የላትም ለትዳሯ የምትሉ ሰዎች ማለት ነው በዛ በደካማ ጎኗ እየገባችሁ እንድትጨፍሩባት ደግሞ አንፈልግም ማለት ነው። እሷ በላያችሁ ላይ ትጨፍራለች እንጂ እናንተ እሷ ላይ አትጨፍሩም። ቆይ ትንሽ ጊዜ ጠብቁ ማለት ነው የሩታ ማንነቷን እስኪወጣ ማለት ነው። በቅርብ ቀን በትንሽ ቀን ጠብቁ ማለት ነው። እና በዚህ አጋጣሚ ትላንትና አንዳንድ ኮሜንት እያነበብኩ ነበረ። ኮሜንት ራሱ በአሁን አሁን ሰዓት ሩታን እየተረዳው እየተረዳት ነው ምክንያቱም ሩታ እስከ ዛሬ በጣም ብዙ ነገር ተናግሬሽ ነበር ይቅርታ የሚልም ኮሜንት አይቻልም ማለት ነው። አይደለም ይሄ ገና እግሯን ትልሳላችሁ ማለት ነው። የሩታ ማንነታቸው ስታውቁ ማለት ነው። እና ሲቀጥል ስለ አብርሽና ስለ ኤፍሬም ስናገር እናንተ የምትሰሩት ነው። እናንተ ገንዘብ ወዳጅ ብር ወዳጅ ዶላር ወዳጅ ሌላ ነገር አይታያችሁ ማለት ነው። ሕልማችሁ ሁሉም ነገራችሁ ብር ነው እንጂ ሰው ምን ይለኛል፣ ሰው ይስቅብኛል ወይ ሚስቴ እንዴት አርግ ያዋርዳለሁ ወንድሜ ሚስቴ ለምን ይነካብኛል ብሎ የሚከራከር ባር የለም ማለት ነው። አብርሽ ሞር ኤፍሬም ወጥቶ ስለ ሩታ ሲናገር የቡታ ጀራ ወንዶች እንዳለ ስለ ሩታ ወጥተው ያገሩ ልጆች ሲለፈልፉ ማስቆም ይችል ነበር። ነገር ግን ምንድነው? ያንን አይደለም ያንን ጨዋነት ሳይሆን ያንን መልካምነት ሳይሆን አብርሽ የሚያስበው ዶላርና ብር ብቻ ነው ማለት ነው። ኤፍሬም ደግሞ ሲቀጥል ለሩታ አፈህን ሞልተህ እንኳን መናገር አትችልም። ሩታ ማለት በፍራፍሬ ታውቃለህ፣ የወንድምህን ደስታ ከዚህ በፊት ያን ሁሉ እንባስ ያረግፍና የተሰበረ ልቡ የተሰበረ ልቡ ማለት እሷ ወይም በጋርዳ ወይም ደግሞ ድግስ ደግሳ አይደለም የጠገነችው ማለት ነው። ታውቃለህ ሄፍሬም የሩታን ማንነቷ ማለት ነው፣ እንደ እናንተ ቁሳቁስ አይበግራትም። እናንተ ናችሁ ቁሳቁስ የሚበግራችሁ፣ እናንተ ናችሁ ሰብስክራይብ እና ቪዩ የሚያቃጥላችሁ ማለት ነው። ሩታ ማለት በአትክልት በብርቱካን፣ በትፋሀ በተለያየ ነገር ነው የወንድምህ ልብ የጠገነችው ማለት ነው። እና ዛሬ ትዝ ብሎኛው የሩታ ማንነቷን ማለት ነው። ምንም ነገር ማይበግናት ሴት ጀግና ሴት አንበሳ ሴት እንደሆነች ልነግረህ ነው የመጣሁት ማለት ነው። እና ሂዳችሁ ዩት ቪዲዮ ማለት ነው የዛን ሰዓት አብርሽ ይህ የአትክልት ፕሮግራም አድርጋ እንኳን በትንሽ ነገር ምናክል እንደሚስቅ ምናክል ደስተኛ እንደሆነ ማለት ነው። ሮታ ማለት እቺ ናት ማለት ነው። እና እናንተ ናችሁ የጠናባችሁ ማለት ነው ዶላር ለመርቀም ልጅቷን አሳልፋችሁ የምትሰጧት አሳልፋችሁ የምታሳድቧት እና በአንድ በአንዳችሁ እንኳን ማትሻሉ ማለት ነው። በፊት እንደውም ኤፍሬም ይሻላል እንን ነበር አብርሽ እንኳን አንዳንድ ነገር ሲያጠፋ ማለት ነው። አሁን ግን አብረው ነው እየተቦኩት ያሉ ማለት ነው። እና ስለ ሩታ ምንም ሩታ ማለት እናንተን ከግር ጥፍራችሁ የቀየረች ሴት ናት። ይሄንም ያልኩበት ብዙዋችሁ አብርሽን ለምትናገር ይዋለች አብርሽም ከተናገርኩት ማለት ነው። ከታች እስከ ላይ ነው የምናገረው ማለት ነው። የሚመጣ ነገር የለም። እንደውም ካናዳዳችኝ ማለት ነው። ከምሬ ነው። ሙላችሁ ሙሉ መረጃ ቪዲዮ አለኝ ማለት ነው። አምጥቼ ነው የምለቀው። ዩቱብ ይዘጋል፣ ያልቃል። ሌላ የሚመጣ ነገር የለም። ነገር ግን ሩታ ምንም ነገር አልበደለችም። ገና ያረጋችኋታ ግፏን ይዟችኋል ማለት ነው። ነጌ ከነጌ ወደ ዛሬ ባያሳያችሁ ማለት ነው። ሩታና አብርሽ እንኳን ተለያይተው ከሆነ ነጌ አብርሽ ምን እንደሚያደርገው የሩታ ግፍ ታያላችሁ። በሴት ልጅ የናክል መጫወት መቀለጃው ማለት ነው። እየቀለደባት እንደሆነ እየተጫወተባት መሆን ለምን? ምን አረገች? ምን በደለችው? ያረገችው ነገር አለ? ምንም አይነት ነገር አልበደለችውም። እሱን ከመደገፍ ለሱ አንገቷ ከመስበር በሱ ስም እየመጣ ነው ሁሌ የምትሰደበው የምትረገጠው ማለት ነው እንጂ የሩታ ማንነቷ ማንም አያውቅም። ማንም የሩታ አይነት ታሪክ ብዙ አሉ፣ ህይወታችን የሚያጠፉ በወንድ ልጅ ማለት ነው። እሱን ካላገባው ብለው ከዚች አለም የሚለዩ ሴቶች አሉ። ነገር ግን ጀግና ጠንካራ፣ እሱንም እሷ ወዳ አይደለም ለራሳችሁ ስትሉ ተውኝ ብሏቸዋት ነው እንጂ ይሄ ነገር ቤተሰብ እንደሚወጣ በቅርብ ቀን እወቁ ማለት ነው። ጠብቁ ብቻ እና እውነተኛው ነገር መቼም ተደብቆ አይቀርም። አንድ ቀን የሩታ ማንነት ምን እንደተደረገባት፣ ምን በይ እንደተባለች አንድ ባንዷ የሚወጣ ይሆናል ማለት ነው እና በሩታ ላይ ኤፍሬም፣ በተለይ ደግሞ ያለ ሩታ አይሆንልህም ማለት ነው። ቤትህን ዛሬ ገብቼ እያየሁት ነበረ። ለራስህ ለግልህን ስትመጣ ማለት ነው ከ ሀምሳ ከ ስልሳ ቪው የለህም፣ ግን የሩታን ስም አንስተህ ስትመጣ ከመቶ ከምናምን ቪዩ በላይ ይታይልሃል። ለምን? ሩታ የሰው ወዳጅ ስላላት የሰው ፍቅር ስላላት ማለት ነው እና እንደዚህ ካልሸቀልክ ደግሞ መሸቅ ያለህም ማለት ነው። ዝም ብላ ብትሸቅል የሩታን እየት ከየሩታን ጫማ የሩታን ልብስ ብታጥብ ይቻልሃል ማለት ነው። እና ስለተከበር እኔ አክብሬህ ነበር በጣም ነገር ግን አንዳንዴ በሴት ላይ የምታረጉት ግፍ በጣም ያስጠላል፣ ይደብራል። በዚህ ናክል ሲሆን ማለት ነው ወንድ ልጅ ደግሞ ቆፍጥን ነው። እዚህ ጋር ደግሞ አንድ ነገር መናገር እፈልጋለሁ ማለት ነው። ኤፍሬም አብርሽ፣ ሩታን ትክክለኛ የእናንተን ህይወት የወንድምህን ህይወት የምትበጠብጥ ከሆነ በቃ አብርሽ ላይ ሩታ ላይ ደስተኛ ካልሆነ ማለት ነው፣ ሙጥኝ ብትል እንኳን አለቅህም። አብርሽ እንኳን ብትል ወንድ ማለት ጀግና ማለት በቃ በየጊዜው ሴት አዝሎ መምጣት ወይም ደግሞ ጠብቁኝ ወይም ደግሞ ዛሬ የሰራውን ንግግር የተናገረውን ንግግር ደግሞ ሁለተኛ መናገር ሳይሆን ወንድ ማለት በህይወቱ ያልተመቸቹ ሴት ምቾት ያልሆነች ሴት ካለች እኔ ከአሁን ወዲህ ሩታን ለሩታ አብርሽ ጎበዝ ከሆነ ሩታ አመሰግናለሁ ለነበረኝ ጊዜ ለሰጠሽኝ ጊዜ ለእስከ ዛሬ ከቆየሽ ከኔ ጋር ስለዚህ ከአሁን ወዲህ በህይወቴ እንዳርሸሺ በህይወትሽ አልደርስም እኔ የመጀመሪያ ፍቅረኛ አምራኛለች ከእሷ ጋር መዝለል መጫወት እፈልጋለሁ እና ብሎ በመልካም ነገር ይሸኛት እውነት ጎበዝ ጀግና ከሆነ እንደ ወንድ ሱሪ አስሮ የሚት ከሆነ ማለት ነው። እና ስለ አብርሽ እኔ አብርሽን አከብረዋለሁ፣ ነገር ግን አብርሽ አብርሽ የምትሉ ማለት ነው። አብርሽ ሩታን ፍታት። አንተ አትገባህም። ሁሌም አንገትህ እያስደፋችህ ነው። ወዶ ፈቅዶ ነው አንገቱ የሚደፋው። ሩታ አስደፋችሁ። ሩታማ ህዝብ እንደሚያውቅ ማለት ነው። ከፍ አደርጋችሁ፣ ከሰው በላይ አደርጋችሁ፣ እሱን ትቶ ደግሞ አገሩ የአገሩ ልጆች ዩቱበሮች ጥንድ ያልሆኑት የነበረ ጥንድ አስደርጋ እያንዳንዷ ፀጉሯን ማበጠር ማትችል የነበረ ፀጉሯን አበጠራ ዛሬ በሩታ ስምና ሩታ ሚዲያ ላይ ስትመጣ ማናቅ መሰላችሁ። እና አብርሽ አብርሽ ስላላችሁ ነው። ስለ አብርሽ ብዙ ነገር መናገር ፈልጋለሁ ግን እናንተ ብላችሁ አልናገርም። በዚህ ይብቃኝ ነው ማለት ነው። እና ሩታዬ ማለት እኔ እንጃ። በዚሁ አጋጣሚ የሩታዬ እናት፣ የሩታ ቤተሰቦች እውነት ተባረኩ። የሩታ እናት ማፀንሽ ይባረክ እውነት እንደዚህ አይነት ልክ እንደ ሩታ አይነት ጀግና ሴት ደጋግመሽ ደጋግመሽ ብትወልጪልን በጣም ደስ ይለኛል። ነብር ናት፣ ወንድ የማይወጋ ለትዳሩ ማለት ነው። እሷ ለትዳሯ ስትዋጋ ከምሬ ነው የምላችሁ። ሩታን ማለት ማንኛውም ወንድ ይፈልጋታል። ለምን ብትሉ ለትዳር ክብር አላት። ትዳር የምትይዝ ሴት ናት በጣም ጀግና አንበሳ ማንኛውም ዛሬ አብረሽ እርጉዝ ናት ብሎ ቢጫወትባት እውነቴ ነው የምላቸው ነገ ከእነ ልጅዋ የሚቀበላት ቀብራራ ወንድ ነው የሚፈልጋት እና በእጅ ያለ ነገር አይታወቅማ ለአብረሻ አሁን አልታወቀችውም በእጁ እንዳለች ማለት ነው ለምን ብትሉ እንደዚህ አይነት ሴት ማን አለ ለትዳርዋ የምትዋጋ ለትዳርዋ የምትሰደበው ለፍቅረኛ የምትሟች የት ይገኛል እስቲ እንደሩታ ሴት ማለት ነው ለዚህ ስለሆነ ማንኛውም ወንድ ይፈልጋታል ማለት ነው። አትጨማ ላለቁባት ራሴ ማን ነበርኩ ትላንትና፣ ምን ነበርኩኝ ዛሬ፣ ሲያልፍልኝ እንደዚህ ነገር በሰው ህይወትና በህዝብ መጫወት ይቅርባችሁ፣ ክብር ይኖራችሁ። እውነት ለምን አምስት ሳንቲም አትሆንም? እኔ በክብር በደስታ ስኖር ነው ደስ የሚለኝ። በየዩቱብ እየተረገማችሁ፣ በየቲክቶክ እየተሰደባችሁ ምን ገንዘብ ነው? በረካም ራሱ አይሆንም፣ የዝሙት ብር ነው የምታመጡት ማለት ነው። እና ወንድ ልጅ እየሄደ እየመጣ ሴትን ከመሸከም ቁርጥ ያለ ምላሽ ሰጥቶ ለሚስቱን ከሚስቱ ጋር መለያየት ይችላል። ሲቀጥል አብርሽ ቢለያት ለሩታ ከዚህ የበለጠ ፍቅር ይሰጣታል እንጂ ወደ ታች ከፍ አትልም። አብርሽ ዝቅ ይላል፣ ግን ሩታ ከፍ ትላለች።